የተወዳችሁ እግዚአብሔር ልጆች እንደምንቆያችሁ፣ አሁን የምንገኘው በቤታችን ቤተክርስቲያን ዘይቶ ከእጇ የሚፈስባት የተወደደች እናታችን ቤታችን ቤተክርስቲያን ውስጥ ነው የምንገኘው። ታሪኳን ትንሽ እንሰማለን፣ እንከታተላለን። እንደናመጣችው እሳቸውን ያሉት ከአይኮን ፎርሰ ሳንት ሜሪ ሎቤንቶይ ሴርት ፓርክ ዩዘጎ ከሰላሳ አምስት ዓመት በፊት ጀምሮ ከመቤታችን ከቅድስት ድንግል ማርያም ስዕል የሚፈስ ቅዱስ ቅባት ቀጥታ ነው እኛ የምንሰጠው እንጂ ምንም የምንጨምርበት ነገር የለም። ያ እጅጌቷ በቤተክርስቲያን ውስጣቸው የተሳሉ ስዕላት በጣም ልዩ ናቸው። ጌታችን ኢየሱስ ክርስቶስ የቤተክርስቲያን ውስጥ ውስጥ መሰረት መሆኑን የሚያሳይ ነው።

አንድ ካህን ነበሩ በዚህ ቤተክርስቲያን የነበሩ እና ይችን ሴት ወደ ቤተክርስቲያኑ አምጥተው እግዚአብሔር ምን አይነት መሃሪና ካሊ እንደሆነ እና ማንኛውንም አይነት ሰው እንደሚቀበል ሊያስተምሯ ተፈለጉ።

ህይወቷን መቀየር ጥሩ ምግባር ስላልነበራት ህይወቷን መቀየር እንዳለባት እና ንስሐ ገብታ ወደ አምላኳ መመለስ እንዳለባት

ብዙ ታጨስ ስለነበረ የሳንባ ካንሰርና የጡት ካንሰር ያዟት። ስለዚህ ዶክተሮች የመከራች ምክር ጡቶቿን እንዲቆረጡና ራዲዮ ቴራፒ

ከልጄ ከኢየሱስ ክርስቶስ ጋር አብረሽ ከሆንሽ በየዓመቱ መጥቻ ያይሻለው ብላ እመቤታችን ገባች። እመቤታችን ቅድስት ድንግል ማርያም ኦፕራሲዮን የሚያደረገችበት ቤት

እዛ የነበረውን ስብል አምጥታው ቤተክርስቲያን አስገቡት። ኦፕራሲዮን ከተደረገችበት እለት በኋላ ከመጣ በኋላ ዘይቱ

ስለዚህ ዜና በተሰማ ጊዜና መመቴ ማደመን ህዝቡ በሰማ ጊዜ ህዝቡ እየጨመረ መጣ። ህዝቡ እየጨመረ በሚመጣበት ጊዜ ከሰ የሚፈሰው ዋይቱም እየጨመረ እየጨመረ መጣ

ይ ቅባ ዘይት ከሁሉም ይለያል። የተለየ መዓዛና ቅባያው ዘይትነቱም ከሌሎች ቅባዎች ሁሉ የተለየ የሚፈስ ስለሆነ

ሙስሊምም ሆነ ክርስቲያንም ሆነ ህንዱ ተከታይ ሁኔታ የዓለም ሃይማኖቶችን ተከታይ ቢሆንም ሁሉም ተአምራት አይተው ለእነሱም መተው ይነግባቸዋል እና ሰው ዋናው ይሄን ቅባ የሚያሰራው ንስሐ ነው። ጥፋትና ሙሉ ንስሐ መግባት ቅባው እንዲሰራ ያደርጋል። ዋናው ልባችን መመለሱ ነው። ከዘጠና ዘጠኙ ቅዱሳን ወይም ከማያስፈልጋቸው ሰዎች ይልቅ አንድ ኃጢአተኛ ወደ ንስሐ ሲመለስ በገነት ደስታ ይኖራል። ትወልዳችሁ እንግዲህ በቤታችን ስዕል ዘይት የሚፈስባት ዘይት ስዕል ይህንን እንደምታዩት ነው። ያው ከ34 ዓመት በላይ እንግዲህ 35 ዓመት በላይ ስዕል የሚፈሳ ዘይት ይፈሳል። ስዕል ብዙዎች በተለያየ እምነት እየመጡ ተፈውሰዋል እድነዋል። ይሄ እግዚአብሔር ቸርነትና ምሕረት የተገለጠበት ነው። ከልጅ ጋር የምትሆኑ ከሆነ በየዓመቱ ጎበኛችሁ አሉ ብላ ቃል ኪዳን የገባችበት ቃል ኪዳን ስል ነው። እግዚአብሔር ልጆች ይሄ እንግዲህ ይሄ ታምራት ሲፈጸም ታምራትን የሚገልጡ ጋዜጦች በጊዜ የወጡትን ጋዜጦች የሚያስረዳ ነው። ታሪኮቹን አጠቃላይ እችናት እና ዘይት ፈስ የነበራት ከእሷ እጅ ነው በጸሎት ወደ ስዕሉ ይመለስልኝ ብላ ሴትየዋ መንዝራ የነበረች ሴት በኋላ እግዚአብሔር በቸርነቱ ና ቤታችን በጎበኞች ተፈውቶቻ ጊዜ ከእሷ የሚወጣው ዘይት ቤቷ ወደ ሰቀለው ስዕል እንደተመለሰና ያን ስዕል ደግሞ አባ በጊዜው የነበሩት አባት ወስደው ወደ ቤተክርስቲያን አምጥተውታል። ይኸው እንደምታዩት የታሪኩ ነው። በዚያ ስዕል ምክንያት በጣም ብዙ ሰዎች ከስዕሉ የሚፈሰው ዘይት ብዙ ሰዎች ወደ ሃይማኖት መጥተዋል። ታመው ተፈውሰዋል፣ ድነዋል። ብዙ ታምራት ተደርጎላቸዋል። ከተለያየ ዓለም እንደምታዩት ከጥቁሩ፣ ከአፍሪካ፣ ከአውሮፓም ከህንድ ከተለያየ ዓለም እየመጡ ፈውስ ተቀብለዋል። እንግዲህ ይሄ ነው ስዕሉ እንዳያችሁት ቅድም፣ በቪዲዮ እንዳያችሁት ሴትዮዋ ምች ነች ዘይት የሚፈስባት የነበረችው ሴትች ናት። እግዚአብሔር ቸርነት መቼም ድንቅ ነው። ምረቱ ድንቅ ነው። ታምራቱን አክብሮ መያዝደው በጣም ትልቅ ነገር ነው። አለመደበቅ፣ ፊት ለፊት ማስቀመጥ። የግብጾቹ ትልቁ ነገር ምንድነው? ታምራቱን ፊት ለፊት ነው የሚያስቀምጡት።

ከልጄ ጋር ከሆናችሁ ጎበኛችኋለሁ ብላለች። ትጎበኘን በረከፋ የደረሰን የእናታችን ቤታችን እግዚአብሔር ከእናንተ ጋር